በጸሎተ ሐሙስ ልብን የሚሰውር አንድ ነገር ተፈጸመ። ይህም ጌታችን የደቀ መዛሙርቱን እግር የማጠቡ ነገር ነው። የሰውን የቆሸሸ እግር አሽቶ የሚያጠብ አምላክ፣ የተማሪዎቹን እግር የሚያጥብ መምህር፣ የባሪያዎቹን እግር የሚያጸዳ ጌታ፣ ይህን ማየት ምንኛ ያስጨንቃል። እስቲ ለአንድ አፍታ ወደዚያች ቤት በህሊናችን እንጓዝና ጌታችን የደቀ መዛሙርቱን እግር ሲያጠባ ብረን እንመልከት የአምስተኛው ክፍለ ዘመን ባለ ቅኔ የቅዱስ ኤፍሬም ተማሪ ሶርያዊው ቄርሎና በመንፈስ ሆኖ ያንን ቤት በአይነ ህሊናው እንዲቃኝቶት ነበር። ጌታ ውሃ ቀዳና መታጠቢያውን ተሸከመ። የማበሻ ጨርቅ ያዘና ታጠቀ። የደቀ መዛሙርቱን እግር ሊያጥብ ጀመረ። ህሊናዬን አንዳች ነገር ሲወጋው ተሰማኝ። እንባይም ፈሰሰ። ፊቴንም በፍርሃት ሸፈንኩ። አይኖቼንም በመሳቀቅ ዙር አደረግኩ። ሲያጥባቸው ለማየት አቅም የለኝም። ና በወጣ ተመኘው ይላል። እውነት ጌታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር ዝቅ ብሎ ሲያጥብ ማሰብ ይከብዳል። ዓለምን በፍቅሩ ያሸነፈ ጌታችን በዕለተ ሐሙስ ያደረገውን ነገር መጥምቁ ዮሐንስ ባይኖረ ምን ሊሆን ጌታ ሊጠመቁ ደርሱ በመጣ ጊዜ አንተ ልትጠመቅ ወደ እኔ እንዴት ትመጣለ ብሎ አልነበር መጥምቁ ዮሐንስ ወይ ና ተመልከት። በአንተ በባሪው እጅ ሊጠመቅ ሲመጣ ስለ ትሕትናው የተደነክበት ጌታ ዛሬ ደግሞ አጥምቁኝ ከማለት አልፎ የባሪዎቹን እግር ዝቅ ብሎ ሲያጠብታየ አንተ የጫማውን ጥፍር አጎንብሼ ልፈታ አይገባኝም የሚያልከው ጌታ አጎንብሶ የአዋርያቱን ጫማ ሲፈታና እግራቸውን ሲያጠብታይ ምንት ሊሆን በዮርዳኖስ ዳር አንተ ልትጠመቅ ወደኔ እንዴት ትመጣለ ያልከው ጌታ ቅዱስ ጴጥሮስ አንተ የኔን እግር እንዴት ታጥባለህ ሲለው ተመልከት። በእርግጥ በዮርዳኖስ ወንዝ ከታየ የበለጠ ትሕትና በዛች የውሃ መታጠቢያ ውስጥ ታየ። ውሃ በተሞላበት በአንድ ማስታጠቢያ ውስጥ የፍጡር እግርና የፈጣሪ እጅ አንድ ላይ ሆነው የታዩበት ያንን ቅጽበት እጅግ ታላቅ ትሕትና፣ እናንተ ማርንበት! ፍጡር ፈጣሪውን ሲያጠምቀው ከማየት በላይ ፈጣሪ የፍጡሩን እግር ሲያጥብ ማየት ድንጋይ ልባችንን የሚሰብር ቅጽበት ነው። መጥምቁ ዮሐንስ በፊት የነበሩ ነቢያት ይህንን ቢያዩ ምንኛ ይደነቁ! ኢሳይያስ ወይ ከፍ ባለ ዙፋኑ ላይ አየሁት ያልጋው ጌታ ዝቅ ባለ መቀመጫ ቁጭ ብሎ ያሳጥማጆቹን እግር ሲያጥብ ተመልከት። ነቢዩ ዳዊት ወይ እግርህ ለቆመበት ስፍራ ሁሉ እንሰግዳለን ብለህ የዘመርክለት ጌታ እግር እያጠበ ነው። የሚገርመው ነገር እግር ከማጠቡ በፊት ውሃ አስቀረበ የሚል የለም። ምክንያቱም ውሃውን የቀደው እርሱ ራሱ ስለሆነ አብርሃም ለእንግዶቹ እንዳለው ጥቂት ውሃ ይምጣላችሁ ብሎ አላስቀዳም። ራሱ ውሃ ቀርቶ በመታጠቢያውን ሞልቶ የባሪያዎቹ እግር አጠበ። ለነገሩ በትህትና የተጠመቀበት የዮርዳኖስ ወንዝስ በውሃ የሞላው እርሱ ራሱ አልነበረም? ጴጥሮስ ተጨነቀ። ጌታ ሆይ አንተ እንዴት የኔ እግር ታጥባለ አለና ተከላከለ። የጴጥሮስ ጭንቀት ብዙ ነገሮችን ከማሰብ የመነጨ ነው። ኪሩቤል በፊት ግርማ እንዳይቃጠል ፈርተው በፊት ሲቆሙ በክንፎቻቸው እግሮቻቸውን ይሸፍናሉ። ታዲያ እኔ እጠብልኝ ብዬ እንዴት ደፍሬ እግሬን ሰጣሃለሁ። ሱራፌል የልብስህን ጫፍ የማይነኩ ጌታ አንተ እንዴት የኔን እግር ታጥባለህ? በባህር ላይ በአንተ ትእዛዝ የተራመድኩት አይበቃኝም! እንዴት እግርህን ልጠብ ትለኛለ? ይህንን እዳ እንዴት እሸከመዋለሁ የሚል ጽኑ ጭንቀትን ያዘለ ጥያቄ ነበር። ጌታ ግን እውር ባበራባቸው እጆቹ እግር አጠበባቸው። ሸክላ ሰሪው አጎንብሶ የሸክላውን እግር አጠበ። ሰውን ከምድር አፈር የፈጠረው አምላክ ትቢያውን በክብር አስቀምጦ እግሩን አጠበው። እሾሃሜ ኬላው ተደምስሶ ጌታችን ያጠበው ከሰዓታት በኋላ እግሬ አውጪኝ ብሎ የሚሸሹትን የሐዋርያቱ እግር ነበር። ለአንድ ሰዓት እንኳን ሊተጉ የማይችሉትን የተማሪዎቹ እግር አጠበ። ጥለውት እንደሚሸሹ እያወቀ ንጹሐን ናችሁ ብሎ አወደሳቸው። ወደ አብ እንደሚሄድ አውቆ የወደዳቸውን እስከ መጨረሻው ወደዳቸው እንደሚል ምድር ላይ በቀረችው ጊዜ ያልከፈለው የፍቅር ዕዳ እንዲኖርበት አልፈለገምና ጊዜውን ተጠቀመበት የሚወዳቸውን ደቀ መዛሙርት እግራቸውን አጥቦ በፍቅር ተሰናበታቸው ጌታ ሆይ የእኔንስ እግር የምታጠው መቼ ነው በእውነት በምድር ላይ እንደ እኔ እግሬ የቆሸሸ አለ ያልረገጥኩት የኃጢአት ጭቃ ያልነካሁት የበደል ቆሻሻ እንደሌለ አታውቅምን በክፉ ምክር የሚሄድ የቆሸሸ እግሬን የማታጸደው ለምንድን ነው የታጠበ እግሩን ከመታጠብ በቀር ሌላ ያስፈልጎም ብለህ የለምን? እውነት ነው። የቆሸሸ እግሬን ከኃጢአት ከከለከልከው ሌላውን አካሌን የሳዳንከው ማለት አይደለምን? አጥብቀህ ከምትጠላቸው ነገሮች አንዱ የሆነውን ወደ ክፉዎች የሚሮጥ እግሬን የማታጸደው ለምንድን ነው? እባክህ ጠበኝ፣ ከበረዶ ይልቅ ነጭ እሆናለሁ። በእርግጥ የሐዋርያትን የቆሸሸ እግር በውሃ ጥበ እንዳጸዳው አስበን አደነቀን እንጂ በማግስቱ የዓለምን ሁሉ ኃጢአት በደማ አጥበ አይደል? ክዳንኩ በኋላ የቆሰልኩትን ከታጠብኩ በኋላ የቆሸሽኩትን እኔ በከበረ ስጋና ደም ከኃጢአቴ እድፍ ታጥብ ዘንድ ነው ልመናይ። በጌታ እጅ የታጠበው የሐዋርያት እግር እንዴት የታደለ ነው! በርሱ ስለታጠበ አለምንዞሮ ዞሮ ወንጌል ለማዳረስ የቻለ እግር ሆነ። ጌታ ያላጠበው እግር ወንጌል ለዓለም አያደርስም። ባልታጠበ እግራችን ብንዞር እኛ እንጂ ወንጌል አይዞርም። ስለዚህ ሐዋርያ ለሚሆን የሚሻ ሁሉ ጌታ ሆይ እግሬ ብሎ መለመን አለበት። ወንጌሉን የደቀ መዛሙርቱን እግር ሊያጥብ ጀመረ ይላልና ጌታ ደቀ መዝሙሩ ሊሆኑ ለሚወድ ሁሉ እግራቸውን ማጠቡን አሁንም አያቋርጥም። ጌታ ያጠበው እግር ምን ይሆናል? ካላችሁ የሚያምር እግር ይሆናል እላችኋለሁ። ሐዋርያት እግራቸው እጅግ ያምር ነበር። ሌላው ቀርቶ በእግሩ ውብጠት እንኳን የማይንቀሳቀሰው ቅዱስ ያውቁ እግሩ ያማረ ነበረ። ምክንያቱም መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው ተብሎ ተጽፏልና አባቶይ እንደኛ በደልና ኃጢአት ሳይሆን በፊት ሞገስ ስላላቸው ጻድቃን፣ ሰማዕታት፣ ቅዱሳን መላእክት ብለህ ከሁሉም በላይ ባከበርካትና ከፍ ከፍ ባደረካት እናትህን ስለ ቅድስት ድንግል ማርያም ብለህ ምሕረትና ይቅርታ ናብሳለን ክብርና ምስጋና፣ ውዳሴና አምልኮ ከምድር እስከ አርያም ላንተ ይሁን፣ ዛሬም ዘወትርም ለዘልዓለም። ሰላም ሰላምና ፍቅር፣ ጤናና በረከት በያላችሁበት በዓለም ዳርቻ ሁሉ ይድረሳችሁ ውድ የዓለት ሚዲያ ቤተሰቦች እንዲሁም የራስ ተከታታይ ድራማ ወዳጆች በቅድሚያ የከበረ ሰላምታችን ይድረሳችሁ። ተመልካቾቻችን የራስ ተከታታይ ድራማ ቀጣዩን ምዕራፍ በጉጉት እየጠበቃችሁ እንደሆነና በመቆየቱ ቅሬታ እንደተሰማችሁ በምትጽፉልን አስተያየት ተመልክተናል። እኛም የእናንተን ፍላጎትና ጉጉት በተሻለና ከፍ ባለ ሁኔታ ለማሳካት እየተጋን እንገኛለን። በዚህ ሁኔታ ውስጥ የገጠመን የበጀት እጥረት ለስራችን መጉላላት ምክንያት ሆኖብናል። ውድ ተመልካቾቻችን ከእናንተ የጉልበት፣ የገንዘብ፣ የሐሳብም ድጋፍ እንሻለንና ከስር በምናስቀምጠው ስልክ ቁጥርና አካውንት ላይ ሐሳባችሁን እንዲሁም ድጋፋችሁን እንድትሰጡን በአካልም ቀርባችሁ አስተያየት መስጠት የምትፈልጉ በመርካቶ ደብረ ኃይል ቅዱስ ራጉኤል ቤተ ክርስቲያን አንቀጸ ብርሃን ሰንበት ትምህርት ቤት በመቅረብ ሐሳባችሁ እንድታጋሩን ስንል በልዑል እግዚአብሔር ስም ጥሪ እናቀርባለን።